ሰላም ለእናንተ የሆኑ ድና የተከበራችሁ የቃና አርሴማ ቤተሰቦች፣ እንዴት አላችሁ? ሁሉ ሰላም፣ እግዚአብሔር ይመስገን። እኔ ያለሁበት በቸርነቱ ያው ከመሸ ከነጋ እንቅልፍተኝ ተናድረን ከተነሳን እግዚአብሔር ይመስገን ነው የሚባለው። ተመስገን፣ ምሕረቱና ቸርነቱ የማያልቅበት አምላክ። አንድ እህታችን እራሷን ከወረወረች ሳምንት አልሞላትም፣ ሳምንት አልሞላትም። አሁን ደግሞ አንድ እህታችን ደግሞ ተተናንቶ ወዳ ደግሞ በመኪና አደጋ ህይወቱ አለፈ እንዴ! ቆይ በተለይ በተለይ እኔ ቤሩት ያላችሁ ኢትዮጵያውያን ማለት ነው። እኔ እኮ ግራ ገባኝ እኮ። ቆይ ምንድን ነው እየሆናችሁ ያላችሁት? በእርግጥ አደጋ ለምን አደጋ ደረሰ ተብሎ ሰውን መውቀስ አይቻልም። ሞት ወቃሽ ደግሞ አያደርገን እህቶቼ የራሳችሁን ጠብቁ፣ እንደው በፈጠራችሁ አምላክ አረ ራሳችሁን ጠብቁ በፈጠራችሁ። በተለይ በተለይ ማለት ነው እኔ ብዙ ጊዜ የተመለከትኩትን ነገር ልንገራችሁ። መንገድ ላይ ኤርፎን አድርገው የሚሄዱ ልጆች አሉ። በሁለቱም ጆሮአቸው ኤርፎን አድርገው አስፋልት የሚሻገሩ ልጆችን ያይቻቃለሁ። ይህን ነገር ልንገራችሁ። እኔ ገና እንደመጣሁ ከኢትዮጵያ ማለት ነው፣ ያኔ ፋራ እንደነበርኩ ማለት ነው። ያው እኛ ጋር ያታውቃላቸው ክፍለ ሀገር መኪና የለም እንግዲህ ምናቀውውቀው ታሪክ የለም እና የሰሰረቸ ሰርቸ ስመጣ፣ ማለት ነው እኔ እንደዚህ ነው እየመጣ ያለሁት። መንገድ ሶስት መንገድ ነው ያለው። እኔ ወደ ላይ ወደ ታች እመጣለሁ። ከዚህኛው ደግሞ ወደ ላይ የሚመጣ መኪና አለ። ከዚህ በኩል ደግሞ እንደዚህ የሚመጣ መኪና አለ። እኔ የምመለከት ያለሁት መኪና ከፊት ለፊት የሚመጣው ነው። በስተግራ የሚመጣው መኪና ግን አላየሁትም። ኤርፎን አድርጌያለሁ። መስሚያ ይጥጥ ነው አልሰማም። በቃ እግዚአብሔርን ነው የምላችሁ። ያችን ቀን መቼ ማረሳት ነው። ሲጢጥ አድርጎ ነው አጠገቤ ያቆሙ መኪናውን ለዛውም በጣም በጣም ጎበስ ሾፌር ስለሆነ ማለት ነው። እንጂ ሌላ ቢሆን ገጭቶኛል በቃ ገጭቶኛል። ገና ከኢትዮጵያ በመጣው በሶስት 3 አመት ራሱ አልሞላኝም ገና ማለት ነው። እና ምንድነው የዛን ጊዜ ለምንድነው መኪና የመኪናውን ድምፅ ለምን አልሰማውም ሲመጣ ባጠገቤ ኤርፎን ስላረኩ ኤርፎን አድርጌያለው እህቶቼ በደንብ ስሙኝ፣ አስፋልት ስትሻገሩ ኤርፎን አትጠቀሙ፣ እንደው በፈጠራችሁ ማለት ነው። አሁን እች ልጅ እንግዲህ ተገኝታ ነው የሞተችው ማለት ነው እንደምትተዋት። በነገራችን ላይ እኔ ፎቶዋን ማሳየት አልችልም፣ ምክንያቱም ምናልባት ቤተሰብ አልሰምቶም ይሆናል። ቤተሰብ ካልሰማ እኔ ፎቶዋን እዚህ ጋር እንድታይ አላደርገውም ማለት ነው። ማንነቷ እንድታይ አላደርግም ማለት ነው ግን እንዴት? ቆይ እስከ መቼ እግዚአብሔርን፣ እስከ መቼ ነው እንደዚህ? እንዴ! በተለይ ቤሩት ላይ እግዚአብሔርን ተፎቅ ተወረወረች ቢባል ኢትዮጵያዊ ናት፣ መኪና ግጫት ብትባል ኢትዮጵያዊ ናት፣ ሞተች ብትባል ኢትዮጵያዊ ናት። ቆይ ምንድን ነው የመጣብን ነገር? እኔ አልገባኝም። እግዚአብሔርን ነው ምላችሁ። እንዴ! እሺ፣ እሺ፣ የመኪና አደጋ የመኪና አደጋ ነው ይባላል። ተፎቅ ራሳችሁን የምትወረውሩ ልጆች ምን ሆናችሁ ነው? የሰው ልጅ እኮ ማለት ነው ይሄ ይሄ በሕይወት እስካለ ድረስ እኮ ይኖራል እኮ በቃ እግዚአብሔር። እኔ አሁን ትናንትና ዋል ልጅ እንደውም በግሩባችን ተለቃ ነው ያየሁትኝ ማለት ነው። እንደውም መልእክቱን እራሱ የላከው ሱዳኔ ነው። እንደውም አረበኛ የምትችሉ ሰዎች አሰማችኋለሁ ድምጡን እራሱ ማለት ነው። ቆይ አሰማችሁ። አረ ጊዜው ማህርና ክርስቶስ እንዴ ቆየኛ ኢትዮጵያዊ ሞት አገር ውስጥ ሞት ውጭም ሞት፣ መች ነው የሚቆሙ? እኔ አሁን አሁን እየገባኝ ነው እግዚአብሔርን ነው ማለት በጣም ግራ እየገባኝ ነው ማለት ነው። ምክንያ ፎቶውን ሙሉ ለሙሉ አላሳያችሁ፣ ምክንያቱም ምናልባት ቤተሰብ አላየም ሊሆን ይችላል። ስለዚህ ቤተሰብ ያላየ ያላየውን ነገር እኔ ማሳየት አልችልም። ማንነቷ እንድታይ አላደርግም፣ ምክንያቱም ቤተሰብ አልሰምቶም ሊሆን ይችላል። ምክንያቱም ከሞተች ገና ሶስተኛ ቀኗ ነው ሁለተኛ ቀኗ ነው እንጂ በመጀመሪያ መኪና አደጋ መቷት፣ ሆስፒታል ገባች፣ በመነጋተው ነው የሞተችው ማለት ነው። ምክንያቱም ጭንቅላቷን ተመታለች። እንደውም ቆይ ትሰሙታላችሁ፣ አረበኛ መትሰሙ ማለት ነው። እሱ ራሱ ለማየት ዘግኖኝ አላየኋትም ነው ያለ። በቃ ለማየት ዘግኖኝ ማየት አልቻልኩም ነው ያለ።

አስፋልት ስትሻገሩ ኤርፎናችሁን እንቀሉት፣ እባካችሁ፣ እግዚአብሔር ነው የምላችሁ። አሁን በብዛት እኛ አበሾች እየሞት ነው ያለ ነው። አስፋልት ስንሻገር በሁለት ጆሮአችን ነው ኤርፎን የምንሰካው። በሁለት ጆሮአችን ኤርፎን የርፎን ሰካን ማለት የመኪና ድምፅም ማንሰማ ሰው የሰው ቢጠራን አንሰማ ማለት ነው። እዚያ የዚህ ሀገር መኪና እያጎቃችሁት ነው ታውቃላችሁ፣ በጣም ጥልፍልፍ ነው። እና እባካችሁ እባካችሁ ቶቼ መኪና አስፋልት ስትሻገሩ ቢያንስ ኤርፎን ኤርፎናችሁን እንቃሉ እንደው ሲጀምር ማለት ነው። ኤርፎን ውጭ ላይ ባትሰኩ የተመረጠ ነው። እንደዚህ መንገድ ላይ እያዳችሁ አንደኛ የሚሆኑ አይታወቅም። ሰው እንኳን ቢጠራችሁ እኮ አቤት አትሉም እኮ ኤርፎን ካረጋችሁ። ስለዚህ እባካችሁ እባካችሁ እህቶቼ፣ እባካችሁ ኤርፎን አትስኩ። መንገድ ላይ እየሄዳችሁ ኤርፎን አትጠቀሙ። በቃ ደሩ አንገብጋቢ ወይም ቤተሰቦቻችሁ ደውለውላችሁ ከሆነ ቢያንስ አንድ ጀሯችሁ ላይ ሰኩ። በሁለት ጀሯችሁ ተሰካላችሁስጥ ከዛ መኪና ያበራችኋል ማለት ነው። እኔ ስላየሁት ነው፣ እግዚአብሔርን እኔ በራሴ የደርሶብኝ ስላየሁት ነው እንደዚህ የሚላችሁ ያለሁት ማለት ነው። ኤርፎን ስንሰካ ነው መኪና የሚመጣን። በእርግጥ ኤርፎን ሳንሰካም ሊመታን ይችላል። አንድ አንድ በጣም የሚነዱ ሰዎች አሉ፣ በጣም ከመጠን በላይ የሚነዱ ሰዎች ግን በብዛት የራሳችን ጥንቃቄ መጉደል ጭምር ነው እንድንገጭ የሚያደርገን፣ ማለት ነው እና አባካችሁ እኔ እግዚአብሔር ነው የምላችሁ። እኔ በአሁኑ ሰዓት እኔ እግዚአብሔርን በተለይ ቤሩት ላይ በቃ መሞት መሞት መሞት፣ የእኛ ልጆች በቃ አለቁ። አንዴ ከፎቅ አንዴ በመኪና በቃ የእኛ ልጆች ናቸው የሚሞቱት። እግዚአብሔር ምንድን እየሆን ነው? ግን ያቺኛዋ እራሷን ጋር ወረወረች እኮ ገና ሳምንት አልሞላትም። ይህችኛዋ ደግሞ በመኪና አደጋ ሞተች። ይሄን የስንት ያልሰማነው አለ። እናንተ ብዙ ያልሰማችሁት ታሪክ አለ። በየሐኪም ቤቱ እኮ ብትሄዱ የኛ ልጆች ናቸው የተረሱ ማለት ነው፣ አስታማሚ ያጡ ማለት ነው። ስለዚህ የራሳችሁን ጠብቁ እህቶች፣ የራሳችሁን ጠብቁ። የእውነቴን ነው የምላችሁ። እናንተ አልጋ ላይ ከወደቃችሁ ማንም የላችሁም። ይሄ እህቶች ወንድሞቼ ምናምን የምትሏቸው ካጠገባችሁ ያሉት እራሱ ተታመማችሁ፣ እነሱም ወደ ስራቸው ነው የሚሄዱት ምክንያቱም ስደት ላይ ናቸዋ? ስደት ላይ ናቸው። ካልሰሩ መኖር አይችሉም። ስለዚህ የራሳችሁን ጠብቁ ብዙዎች በተቻላችሁ መጠን ማለት ነው ራሳችሁን ጠብቁ። አልሆነ ቦታ አትገኙም። በተለይ ደግሞ አሁን በብዛት በብዛት የሚገጩ ልጆች ውጭ ላይ የሚሰሩ ልጆች ናቸው። ውጭ ላይ ተመላላሽ ስራ እንደዚህ የሚሰሩ ልጆች ናቸው። በጣም አደጋ እየደረሰባቸው ያሉት ማለት ነው፣ በመኪና አደጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ በጣም ነው የዘገነነኝ። እግዚአብሔር ልጁ እንደሰማችሁት እንግዲህ አረበኛ የምትሰሙ ልጆች ታውቃላችሁ፣ እንደሰማችሁት ራሷ የምትለ እንፍጃር ነው ያለ። እንግዲህ እንፍጃር ማለት ያኔ ታውቃላችሁ፣ ራሷ ልክ እንደ እንፍጃር ነው የተመታችሁ። በቃ ያኔ ይዘገንና ለራሱ ለመስማት እግዚአብሔር እንዴት አድርጎ ቢመታት እንደሆነ ማለት ነው። ምክንያቱም እኛ እዚህ ሀገር አንደኛ ወረቀትም አይኖረንም አንደኛ እኛ ማንም ሰው ስለሌለን ይቺ ልጅ የመታት እንኳን ራሱ ሊያሳክማት አልቻለም። የዚህ ሀገር ዜጋ ቢሆን ግን ማለት ነው ያሳክማታል፣ ወዶም ሳይሆን በግዱ ማለት ነው። እኛ ግን ማንም ሰው ስለሌለ እንደፈለገ ገጭቷ ትሄዳል። በቃ አለቀም። እግዚአብሔር እና እህቶች ባካችሁ እራሳችሁን ጠብቁ፣ በተቻላችሁ መጥና ከፈጣሪ በታች ያለ ሰዓት አትሄዱ፣ ብዙ ብዙ አትንቀሽቀሹ። እግዚአብሔርን አሁን የኛ ልጆች በጣም ችግራችሁ ቅሽቅሽሽ አርፋችሁ አትቀመጡ። አንዴ ዳውራ፣ አንዴ ድስኮ፣ አንዴ እዛ፣ አንዴ እዛ። እስኪ ተረጋጉ። ሁሉም ነገር እኮ አገራችሁ ስትደርሱ ትደርሱበታላችሁ እኮ እግዚአብሔርን እምላችሁ ትደርሱበታላችሁ። በቃ ራሳችሁን ጠብቁ። እግዚአብሔርን እራሳችሁን ጠብቁ። ለእናንተስ ብቻ ሳይሆን ለቤተሰቦቻችሁ ስትሉ ማለት ነው። እዴ በጣም ከባድ እኮ ነው። እግዚአብሔርን እንግዲህ አምስት ስድስት ሰዓት ማለት በዚህ ሀገር አቆጣጠር ያኔ መሽቷል፣ ድንግዝግዝ ብሏል። ማታ ነው ማለት ነው ያኔ። ሰው ለሰው መብራት ከሌለ አይ መታየት አይችልም። በዛን ሰዓት ግን የት ቦታ እንደተመታች ግን አልተናገረም ልጁ ማለት ነው፣ አካባቢውን አልተናገረም። ብቻ ግን እፍሪጅ ውስጥ ነው ያለችው። መርዳት የምትችሉ ሬሳዋ እንደገባ መርዳት የምትችሉ የተቻላችሁን ነገር አድርጉ። እግዚአብሔርን መቼም ያው የኛ ሕዝብ ለዚህስ ለዚህስ ጥሩ ነን። እግዚአብሔር ለዚህ ለዚህ አንታማም። ሰው ሲታመም ራሱ ፈጥነን የምንደርስነን። በተለይ አረብ ሀገር ያንን ልጆች ሰው ቢታመም እኛነን የምንደርሰው፣ ሰው ቢሞት እኛነን የምንደርሰው። በዚህ በዚህ አንታማም፣ ግን ራሳችንን ነው ማንጠብቀው። እግዚአብሔር እራሳችሁን ጠብቁ። ለእናንተ ብቻ ሳይሆን ለቤተሰቦቻችሁ ስትሉ። እኔ እግዚአብሔር ከኔ ከራስ የበለጠ ለቤተሰቦቼ ነው የምኖረው፣ ለቤተሰቦቼ ስል ማለት ነው ምክንያቱም ቤተሰቦች ከዛሬ ነገ ልጅ ትመጣለች፣ ከዛሬ ነገ እህት ትመጣለች እያሉ የሚጠብቁኝ ቤተሰቦች አሉ። ለእነሱ ስል ማለት ነው ራሴን እጠብቃለሁ። አንዳንዴ የራስ ወዳድ መሆን የለብንም። አሁን ከፎቅ የምኖረው ልጆች ራስ ወዳዶች በጣም ማለት ነው ራስ ወዳዶች ነን። ምክንያቱም እኛ ያሰምነው ለራሳችን መርቴያ እንድንሆን እንድንገላገል ነው ከዛ ስቃይ። ግን ቤተሰቦቻችን እንዴት እንደሚሰቃዩ ዞር ብለን አላየንም። አንድን ነገር ከማድረጋችን በፊት እንወስን፣ ማለት እናስብበት፣ ራቅ ብለን እናስብ። ይህ የምናደርገው ነገር ምን ለእኛስ ምን ይጠቅመናል፣ ለቤተሰቦቻችንስ ምን ይፈጠራል የሚለውን ነገር አስቡበት። ዝም ብላችሁ ቶሎ ቶሎ የሆነ ነገር አትወስኑ። እግዚአብሔር ነው ምላችሁ። አንዳንዴ እኮ መልካም ነገሮች ናቸው ብለን የምናስባቸው ነገሮች በፍጥነት ከወሰን፣ በቃ በፍጥነት ይሄ የሰይጣን ስራ ነው። በፍጥነት የምንወስን ከሆነ በቃ ሁሌም እንሳሳታለን ማለት ነው። ያሙ አያምረው ሰው እንዴት በበሩ ብላን መጥቶ እንዴት በግሩ ቆሞ መቶ እንዴት ሞቶ ይሄዳል። በለዞም በራሳችሁ ራሳችሁን በራሳችሁ አጥፍታችሁ። እንዴ እግዚአብሔር አንዳንድ የሚገርመ የሚገርመኝ ነገር የሰው ልጅ በህይወት እስካለ ድረስ በቃ ህይወት ትቀጥላለች። በዚች ምድር ላይ ማለት ነው። መለመን ያለባችሁ ሀብት ገንዘብ አይደለም እድሜና ጤና። ምክንያቱም እድሜና ጤና ካለ የማይቀየር ነገር የለም። ብቻ እግዚአብሔር እድሜና ጤና ከሰጣችሁ ሁሉም ነገር ይቀየራል። በቃ የምታስቡትን ነገር ታገኛላችሁ፣ የምትፈልጉትን ነገር ታገኛላችሁ። ግን በችኮል አታገኙትም። ትዕግስት ያስፈልጋል፣ በጣም ማለት ነው። የምትፈልጉትን ነገር ለማግኘት የምትፈልጉበት ቦታ ለመድረስ ምን ያስፈልጋል? በጣም ትዕግስት ያስፈልጋል። ለሰው ልጅ ትዕግስት በጣም አስፈላጊ ነው። አንዳንድ ሰዎች እኮ የአርባ ሺ ብር ደሞዝ ወይም ደሞ የሰላሳ ሺ ብር ደሞዝተኛ ሆኖ የስንት ሚሊዮን ቤት ሲያልሙ የሚያድሩ ናቸው እኮ። አንዳንዴ የምትመኙትን ነገር ከስራችሁ ጋር ከስራችሁ አንጣር አወዳድሩት። እንደ ስራችሁ ማለት ነው እንደ አቅማችሁ ነው ማሰብ ያለባችሁ። ያለ አቅማችሁ እያሰባችሁ ኪሳችሁ የማይፈቅደውን ኪሳችሁ የሌላችሁን ነገር እያሰባችሁ እራሳችሁን አታጨናንቁ፣ እራሳችሁን አታሳብዱ። ብዙዎች አሁን ማለት ነው በጣም በጭንቀት እያበዱ ያሉት የማያረጉትን ነገር እናደርጋለን ብለው ሲንት እንቅልፋቸው ስለማያድሩ ስለሚያድሩ በቃ የሆነ ነገር ስታስቡ ኪሳችሁን የሚመጥን ነገር አድርጋችሁ አስቡ። ቤትም ለመግዛት ከሆነ መኪናም ለመግዛት ከሆነ ቤተሰብም ለመርዳት ከሆነ የምትችሉትን አድርጉ። የማትችሉትን እናደርጋለን ብላችሁ በራሳችሁ ራሳችሁን በሀሳብ አትወጣጠሩ አትወጣጠሩት እራሳችሁን ማለት ነው። በዛን ሰዓት ምን ይመጣል? እብደት ይመጣል። በዛን ሰዓት ምን ይመጣል? ራስን መወርወር ይመጣል። ከፎቅ ላይ ማለት ነው። ይሄ ሁሉ ከምንድን ነው የሚመጣው? አብዝቶ ከመጨነቅ አብዝቶ ከማሰብ ቆይ፣ እኛ ስንት አመት ልንኖር ነው ይህን ያክል የምናስበው? ሺ አመት ልንኖር ነው? አንኖርም እኮ እግዚአብሔር። አምላክ አመሟቴን አሳምርልኝ በሉ፣ የእውነት አመሟቴን አሳምርልኝ፣ ያካሄደን አሳምርልኝ፣ ይላሉ የገጠር ሰዎች ሲፀልዩ ማለት ነው። ቀባሪ አታሳጣኝ ይላሉ እግዚአብሔር አሁን አሁን ላይ ቁጭ ብዬ ሳስበው እውነታቸውን ነው። በጣም እውነት አላቸው። አመሟቴን አሳምርልኝ ማለት በጣም ትልቅ ጸሎት ነው። እንዲ አታ ስንሞት እንኳን እኮ ማለት ነው እግዚአብሔር ነው የምላችሁ? ስንሞት እንኳን ራሱ ወደ ሀገር ለመግባት ዋጋ ነው የምንከፍለው እኮ ሬሳ ለማስጫን እራሱ ራሱ ስንት ዋጋ ነው የሚያስከፍለው። ይሄን ነገር አስባችሁበታል? ምንም አላሰባችሁበትም። አሁን እኔ የምለው ያለውትኝ እራሳችሁን ጠብቁ ነው። በቃ ሌላ ምንም ማለትም አልፈልግም፣ ልልም አልችልም። ራሳችሁን ጠብቁ። ሰው እንዴት እራሱን መጠበቅ ያቅተዋል? ያለ ሰዓት አትንቀሽቀሹ፣ ያለ ሰዓት አትውጡ ከስራ ወደ ስራ። እስኪ አሁን እግዚአብሔር ነው የምላችሁ ብዙ ልጆች አሉ አሁን ከቤት እንኳን የማይወጡ ማለት ነው መዳም ቤት ነው የሚሰሩት። ቤተክርስቲያን የሚሄድ ካለባቸው ቤተክርስቲያን ይሄዳሉ፣ ወደ ቤታቸው ይመለሳሉ። አንዳንድ ልጆች ደግሞ ቤተክርስቲያን አይሄዱም እንደውም። ተረፍት ቦታ ሁሉም ድስኮ ቤት ነው የሚሄዱት። ከድስኮ ቤት ሰክረው እየተንገዳገዱ ይመጣሉ፣ በዛን ሰዓት መኪና ይመታቸዋል። እንደዚህ ስላችሁ አሁን እቺ ልጅ ሰክራን የተመታችሁ እያልኳችሁ አይደለም አይደለም። ግን ብዙ ልጆች እንደዚህ የሚያደርጉ አሉ እያልኳችሁ ነው። የመጡበትን አላማ ረስተው በየሺሻው ቤት በየድስኩ በጣም የሚዞሩ ልጆች ግን እድሜያቸውን በሙሉ እዚህ ሀገር የኖሩ ማለት ነው። ግን አምስት ሳንቲም የደላቸው ማለት ነው። ለጊዜው ብቻ ይለብሳሉ፣ ይጠጣሉ፣ ያጨሳሉ፣ ይቅባሉ። በቃ ይሄ ነው። እንደዚህ መሆን ደግሞ በጣም ጥሩ አይደለም። እግዚአብሔር ነው የምላችሁ፣ ሀገራችሁ ሂዳችሁ መውለድ ያስፈልጋችኋል፣ ማግባት ያስፈልጋችኋል፣ ከቤተሰብ ጋር መኖር ያስፈልጋችኋል። ቆይ ሰው ሀገር ኖራችሁ ወይ ከቤተሰብ ጋር አልኖራችሁ ወይ አልወለዳችሁ አይናችሁም ባይናችሁ አላያችሁ ወይ ገንዘባችሁን በስነ ስርዓት ሰርታችሁ አላስቀምጣችሁ የውሃ ላይ ኩበት ሆናችሁ የምትኖሩ ሰዎች አላችሁ። አንዳንድ ሰዎች ደግሞ እግዚአብሔርን እሰው ሀገር ሁነው ወልደው ከብደው እንኳን እራሱ በቃ እኔ እንጃ በጣም ይገርሙኛል። እግዚአብሔርን አንበስ አንበሳ አሉ። ወልደው ልጆቻቸውን እያሳደጉ እየሰሩ ልጆቻቸውን በአንድ ጎን ያስተምራሉ፣ በአንድ ጎን ይሰራሉ። እኔ ብዙም አውቃቸው ልጆች አሉ እንደዚህ የሚያደርጉ በጣም አንበሶች ማለት ነው። አንዳንዶች ደግሞ በቃ ስለ ልብሱ ብቻ ነው ሲያስቡ የሚያድሩት። ሳምንት ድስኮ ቤት ምን ለብሸልል እያሉ ነው ሲያስቡ የሚያድሩት። እንጂ አገሬ፣ እንደው ቤት ልግዛ፣ ቦታ ልግዛ የለም። ምን ልጠጣ፣ ዛሬ ምንድነው ማጨሰው፣ ይሄ እንትኑ ሽሻው ማለት ነው የትኛው ይሻለኛል? ነው ከስራ ልክ ተመላላሽ ስራ የሚሰሩት እንደዚህ እንደዚህ አይነት ሰዎች፣ በነገራችን የማዳን ቤት አይሰሩም። ተመላላሽ ስራ የሚሰሩት ልክ ስራ ሲወጡም ዛሬ ደግሞ ምንድነው ማጨሰው፣ ቱፌ ይሻለኛል ወይስ ሌላ ይሻለኛል? ብዙ አይነት ነው እንግዲህ የሚጨሰው ያለው ማለት ነው። እንደዛ እያሉ እያሰቡ ነው የሚመጡት። ከስራ ቦታ ሲመጡ ራሱ ማለት ነው። አስቡ፣ አንድ ሰው ማለት ነው የሚያጨስና የሚቅም የሚጠጣ ከሆነ አስቡት፣ በቀን ስንት እንደሚያጠፋው ያ ሰው። ታዲያ አረብ ሀገር መሰደዱ ታዲያ ምንድን ነው ትርጉሙ? እስኪ ንገሩን። ለመጠጣት፣ ለማጨስ፣ ለመስከር ብቻ። እኛ እኮ አረብ ሀገር የመጣ ነው ምን በለው እኳተን አይደለም፣ ምን በለው እርቦን ርቦን አይደለም ግን የተሻለ ህይወት ለመኖር ቤተሰቦቻችንን ለመርዳት፣ እንዲሁም ደግሞ ራሳችንን ለመቀየር ከሰው ጥገኝነት ለመውጣት ነው የመጣ ነው እንጂ የእውነት የምንበላው ነው እንዴ? በጭራሽ አይደለም። እግዚአብሔርን ነው የምላችሁ እኔ የምበላው አጥቻ አልተሰደድኩም፣ ግን የተሻለ ፍለጋ ነው። እግዚአብሔር ይመስገን፣ እኔ እግዚአብሔርን ነው የምላችሁ ተሳክቶልኛል። ምክንያቱም እኔ እግዚአብሔርን ነው የምላችሁ ብታም በታምኑ ፀጉሬ ለመሰራት አሳስብ እንኳን ራሱ ቤተሰቦች ነው ማስበው። ይሄ ፀጉር የምትሰራበት ብር እኮ ለቤተሰቦች ብለቅላቸው ቡና ስኳር ይገዛላቸዋል ብዬ ነው ማስበው። ሌላው ቀርቶ ማለት ነው እናንተ በየሳምንቱ በየ15 ቀኑ 50 50 ዶላር ለፀጉሯችሁ የምታወጡት ተጠራቅመው ተጠራቅመ ብታስቡስ ምን እንደሚገዛላችሁ ታውቃላችሁ? አታውቁም። ስለዚህ ልብ በሉ እህቶች፣ ልብ በሉ እድሜ ይሄዳል። እግዚአብሔርን ጉልበት ያልቃል። አሁን ለምስ በዚህን ሰዓት እየሰራችሁ ሊሆን ይችላል። ታገኛላችሁ፣ ታጠፋላችሁ፣ ትሰራላችሁ፣ ታጠፋላችሁ። ግን ጉልበታችሁ ሲደክምስ ነገ ስታረጁ ትልቅ ሰው ስትሆኑ እግዚአብሔር እድሜና ጤና ከሰጣችሁ ማለት ነው የዛን ጊዜ ማን ዙሮ ያችኋል? ቤተሰቦቻችሁ ዙሮ ያያችሁ አይምሰላችሁ። ምክንያቱም አረብ ሀገር ስትንቀዋለ ይኖረሽ ምንም ከሌለሽ ቤተሰቦችሽ ምን ያርጉሽ? ምንም ስለዚህ የራሳችሁን ጠብቁ። ወደ ኋላችሁ ዞር ብላችሁ ተመልከቱ። አንድ ቀን ታማችሁ ብታኙ ውሃ ቀርቶ የሚሰጣችሁ ሰው የለም። እግዚአብሔርን ነው ምላችሁ። እግዚአብሔር እኔ አንድ ቤት የመጀመሪያ የዛን ጊዜ ኮሮና ጊዜ ነበርና ታምሜ ሰዎች በጣም መልካም ሰዎች ናቸው የሚገርማችሁ ማለት ነው። ከዛ በዚህን ሰዓት ተመርምሬ ከሰዓት በኋላ ነው ውጤቱ የመጣልኝ ማለት ነው። ከሰዓት በኋላ ውጤቱ ሲመጣ እግዚአብሔርን ነው ምላችሁ። የለ ደብሬ ሀሊክ አለችኝ። በየራስሽን አስተካኪ ነው ያለች ጥሩ ሰው ናት እኮ እግዚአብሔር ነው ማለት ነው። በየራስሽን አስተካኪ ኮሮና ስለሆነ እኛ አንችልም መቀመጣት ይችላል ያሉኝ አያችሁ? ጤና ከሌላችሁ ማለት ነው፣ ማንም ሰው አይፈልጋችሁ። እግዚአብሔርን ይህን ጭንቅላታችሁ አስገቡት። ማንም ሰው አይፈልጋ አያስፈልጋችሁም ይሄን እች ልጅ አሁን እች የተመታችዋለች ስንት ስንት ጓደኛላት። ግን አሁን በቃ ሞተች በመኪና አደጋ ምንም ማድረግ አይችሉም በቃ ምንም ማረግ አይችሉም፣ በቃ ስደት ላይ ሆነን እኛ ምንም ማረግ አንችልም። ለምሳሌ አሁን እኔ ስራ ቦታ ላይ ነኝ አይደለም በዚህ ዛት ጓደኛዬ፣ በናትሽ አሞኛል፣ ነይ ድረሽልኝ ብትለኝ ላልደረስላት እችላለሁ። ሴትዬ ካልፈቀደች ልኝ ላልደረስላት እችላለሁ። ምክንያቱም ስደት ላይ ነኝ ያለውታ ያን ስራ ትቼ እንዳለር ደግሞ ስራ ያናጣለሁ። ስራ ያጣው ደግሞ ስደት ላይ እንዴት ነው የምኖረው? ስለዚህ ስደት ላይ ስትሆኑ እራሳችሁን መጠበቅ በጣም ግዴታችሁ ነው፣ አስፈላጊ ነው ማለት ነው፣ ለእናንተም ለቤተሰቦቻችሁም ስትሉ። አሁን እች ላይ ቤተሰቦቿ እንዴት ነው የሚሆኑት? አስቡት፣ እንዴት እንደሚጨናነቁ ገና ሬሳዋ ሊወጣ ነው። ገና ብር እየተጠራቀመ ነው። ብሩ ሲሞላ ለተሬሳው ሀገር ሊገባ ነው። ምን ያክል መከራ፣ ምን ያክል ሀዘን እንደሚገጥማችሁ አስባችሁታል? እና ራሳችሁን የምትጠብቁት ለእናንተ ብቻ ሳይሆን ለቤተሰብ ጭምር ነው ማለት ነው። ስለዚህ ቅርታ አርጉልኝ፣ ታስቀየምኳችሁ ያላችሁበት ሰላማችሁ ይብዛልኝ። ሼር ላይክ ማረጋችሁን እንዳትረሱ። ለሞተችው እህታችንም ደግሞ እግዚአብሔር አምላክ ነፍሷን ባጸደ ገነት ያድርግልን ካልታሰበ አደጋ ይሰውረን እግዚአብሔር በእውነት ካልታሰበ አደጋ ወጥቶ ተመቅረት ይሰውረን። በጣም ከባድ ነው።